የአረንጓዴ አሻራ ስራ በኢትዮጵያ ከተጀመረ ወዲህ በተፈጥሮና ሰው ሰራሽ ችግሮች የተጎዱ መሬቶች ዳግም አገግመው ወደ ህይወት ተመልሰዋል። በማገገም ላይ ባሉ አካባቢዎችም የጠፉ ምንጮች ዳግም መፍሰስ ጀምረዋል። አርሶ አደር ደምሴ ወልደ ሚካኤል በከፋ ዞን ቢጣ ወረዳ ነዋሪ ናቸው። ከአምስት ዓመት በፊት በጓሯቸው በተከሉት ከሶስት መቶ በላይ የግራቪሊያ ችግኞች ዛሬ ላይ መሬታቸው አገግሞ ለውጥ ማየትን እንደቻሉም ይናገራሉም። ቡናም ለማም ነበረ። አሁንም ግራቪላ ከተተከለ በኋላ ለምተዋል ቦታው ብዙን፣ አንድ ሁለት ሶስት በ ሶስት መቶ ይሆናሉ። ሶስት መቶ ስግኝ ይሆናሉ። ያው ቡና ማፍራት ጀምረዋል። እንግዲህ ግራፍለም ያው አድጓል። በዛ ለብጥ አሳይተዋለ። ያው አምስት ዓመቱ ነው። በከፋ ዞን ቢጣ ወረዳ ከዚህ ቀደም የተጎዱ መሬቶች አሁን ላይ ለውጥን ማምጣት እንደቻሉም ይታያል። በወረዳው ቱጋ ቀበሌ ከዚህ ቀደም በተደጋጋሚ ይንሸራተት የነበረ መሬት ዳግም አገግሞ ወደ ደንነት ተለውጧል። በዚህ አካባቢ የጠፉ ምንጮችም ወደ ህይወት ተመልሰዋል። ይሄ ስፍራ እንግዲህ እንደምናየው ይሄ ከዚህ በፊት የነበረው በጣም ዳገታማ ከመሆኑ የተነሳ የተሸረሸረ ነበር። ይሄ እንደምናየው ተሸረሸረ ነበር። ከአንድ ሄክታር በላይ ነው። ኮሙናል ላንድ ነው የጋራ ይሁኔ ብሎ እንትን ያለ መሬት ነው። ዳገታማ ስለሆነ እንትን አይልም ነበርና ወደ አንድ ሄክታር አካባቢ ነው እሱን በዚህ በአረንጓዴ አሻራ ከተጀመረ ጠቅላላ ወደ ሶስት ሺህ ችግኝ ተክለንበታል እ ወደ ድረስ ወደ ሶስት ሺህ ችግኝ ተክለናል በየአመቱ ትል እያሰፋን እንደገና ደግሞ አሁን በዚህ አካባቢ ያለው ቅድም ያየናት ምንጭ አለች አሁን ፊት ደርቃ ነበር ጠፍታ ነበር አሁን ግን ከላይ ስለ ተከልነት ምንጭ ራሱ ወደ በጣም ሰፋ ባለመልኩ እየመነጨ ያለበት ሁኔታ ነው ያለ። የቢጣ ወረዳ ከ44 ሺህ ሄክታር በላይ የሆነው መሬት በተፈጥሮ ደን የተሸፈነ ነው። ይህ የደን ሽፋን ከአረንጓዴ አሻራ ስራ በፊት እየተመናመነ መጥቶም ነበር። አሁን ላይ ይህንን የሳሳ ደን በመልሶ ተከላ ወደ ነበረበት ለመመለስ ስራዎች ተጀምረዋል። በተለይም ደግሞ በሀገር በቀል ችግኞች በወረዳው ሹኒቲ ቀበሌ የሳሳውን የተፈጥሮ ደን ወደ ነበረበት ዳግም ለመመለስ ሀገር በቀል ችግኞችን የማዘጋጀት ስራ ተጠናክሮ ቀጥሏል። አሁን ሐምሌ ያዘጋጅ ነው ሲገኝ፣ ኮሶ፣ ሾላ፣ ኦሮሮ፣ ጥቁር እንጨት፣ ወይራ፣ ቀርቀሃ፣ ግራቤልያ እነዚህን አዘጋጅተናል። አምሳ ሺህ ምናምን ያዘጋጅ ነው አሁን ገና ሚወጣም አለ እነዚህንም ደርሶ አሉ። እነዚህንም እየተከለን ያኛዎቹን እናስከትላለን። በቢጣ ወረዳ ባለፉት ተከታታይ ዓመታት በተከናወኑ የአረንጓዴ አሻራ ስራዎች ከ581 ሄክታር በላይ መሬትም በደን ተሸፍኗል። ይህም እየተዛባ የነበረውን ስነ ምህዳር እያስተካከለ እንደሚገኝና የተጎዱ አካባቢዎችም አገግመው ዳግም ወደ ሕይወት እንዲመለሱ አድርጓል። ምናልባት ወደ 581 አካባቢ ሄክታር መሬት ለመሸፈን ችለናልና በንቅናቄ ተከላው ብቻ ማለት ነው። እንደምታየው በርካታ ለውጦች ማምጣት ይችለናል። የደረቁ አካባቢዎች ምንጮችን ሁሉ የማምጣቱን ስራ በተጨባጭ እያየን ያለንበት ሁኔታ አለ። ሌላው የተራቆቱ አካባቢዎችን መልሶ እንዲያገግሙ የማድረግም ስራ እየሰራን ነው። በተለይ ደግሞ ከዚህ ከአረንጓዴ ወይም ከአግሮፎረስተሪ ውጭ ወይም ከፎረስት ፓርት ውጭ የምኑ ተከላ በብዛት ደግሞ የኛ ወረዳ የሚታወቀው በዚህ በቡናው ተከላ ዘርፍ ነውና ቡና ላይ በስፋት እየሰራን ያለንበት ሁኔታ አለ። ሌላው የሙዝ የሳር ሰርጦችንም ጭምር እየተከልን ጥሩ ውጤት እያመጣን ነው። ባለፉት ተከታታይ አመታት ከተከናወኑ ተከላዎች ውስጥ 80 በመቶ የጸድቀት ምጣኔ አላቸውም። በዘንድሮ አመትም በበልግ ከተተከሉ አንድ ሚሊዮን በላይ ችግኞች ጋር ተዳምሮ ከ5 ሚሊዮን በላይ ችግኞችን በአረንጓዴ አሻራ ስራ ለመትከል እቅድ እንደተያዘና ከወዲው እንቅስቃሴዎች እየተደረጉም ይገኛሉ። ቀሪውን ወደ 3 ነጥብ ምናምን ሚሊዮኑን ችግኝ በክረምቱ መርሃ ግብር እስከባሉን ያው የክረምቱ ወራቶች እስኪወጡ ባሉን ጊዜ ውስጥ በተለያዩ ተቋማት በወል መሬቶች ግስት ተቋማት አልፎም ደግሞ በደን ፓርቶች አብዛኛው የደን ፓርቶች የኛ የወረዳችን ደን ቢያንስ ወደ 44 ሺህ ምናምን አካባቢ ነው፣ አሁን ባለን አሁን ባለን መረጃ እና ያን ወደ ፒኤፍኤም ቀይረናል። አብዛኛውም ማለት ለዚህ ፒኤፍኤሞቻችን የተከላ መርሃ ግብር አላቸው። በቢጣ ወረዳ ባለፉት አምስት ዓመታት በተከናወኑ ተከላዎች ተጨባጭ ለውጦች እየታየ በመምጣቱ አሁንም የአረንጓዴ አሻራ ስራው ተጠናክሮ ይቀጥላል ተብሏል።